ሰላም እንዴት ናችሁ ዛሬ የምናየው ጃቫ ጃቫስክሪፕት ኦብጀክት ኮንስትራክተርን ነው የምናየው ፕሊስ ላይክ ሼር ሰብስክራይብ ማድረጋችሁን እንዳረሱ ለማለት ነው ወደ ቀጥታ ወደ ሴሽናችንን ስንገባ ምንድን ነው ዛሬ የምናየው ጃቫስክሪፕት ፈንክሽን ኦብጀክት ኮንስትራክተር ፈንክሽን የሚለውን ነገር እንዴት ክሬት እናደርጋለን ቢሃይንድ ዘሲን ምንድን ነው የሚካሄደው ከዛ ክሬት ካደረግን በኋላስ እንዴት ነው ኢኒሽላይዝድ አርግተን የምንጠቀመው የሚለውን ነገር በጋራ ኢንዲቴል እናያለን። በኮድ እንዴት እንደሚሰራም በጣም ክሬት እያደረግን እንሰራለን። መጀመሪያ ትንሽ ሃይላይቱን እንስጣችሁ፣ ና ወደ እንትኑ እንሄዳለን ማለት ነው። ምንድን ነው ኦብጀክት ኮንስትራክተር ፈንክሽን ብለን የምንጠራው? ጀስት እንደ ሬጉላር ፈንክሽን ነው ዩዝድ ቱ ክሬት ኢንድ ኢኒሽላይዝ ኒው ኦብጀክት ዩዝን ስፔሲፊክ ስትራክቸር እና ቢሄቪየር አለው። ስፔሲፊክ የሆነ ስትራክቸር እና ቢሄቪየር አለው። ዋንስ ኦብጀክት ኮንስትራክተር ፈንክሽን ክሪት ካደረግን በኋላ ምንድን ነው የራሱ የሆነ ስትራክቸር አለው፣ ቢሄቪየር አለው። ከዛ ደግሞ ክሬት እና ኢኒሽላይዝ በኒው ኦብጀክት ማድረግ እንችላለን። ሌት ሰይ ይሄኛው እንደምንድን ነው የሚያገለግለን ማለት ነው እንደ ብሉ ፕሪንት ነው የሚያገለግለን ይሄኛው ኦብጀክት ኮንስትራክተር ፈንክሽን ብለን የምንጠራው ማለት ነው። ብሉ ፕሪንቱ ምንድን ነው ዋንስ ዲቴሉን እንሰራለን ዲቴሉን ከሰራር በኋላ ያንን ኦብጀክት ምን ኪወርድን በመጠቀም ኢኒሽላይዝ እያደረግን ያንን ብሉፕሪንት ፕሪንት መልቲፕል ታይምስ መጠቀም እንችላለን። ስለዚህ ይሄኛው ምንድን ነው ሲሚላር የሆኑ ኦብጀክቶችን ለምሳሌ ፐርሰን የሚልን ፐርሰን ላይ ስቱደንት የሚል እንትንነሰር ስ ኮንስትራክተር ፋንክሽን ብንሰራ መጀመሪያ የስቱደንት ኔሙን ይቀበላል፣ ኤጁን ይቀበላል፣ አይዱን ይቀበላል፣ ከዛ ደግሞ ግሬዱን ይቀበላል። ከዛ ይህኛውን በሜትድ በነዚህን ቫሉ የሚቀበል አድርገን ከዛ ስቱደንት የሚለውን መልቲፕል ስቱደንቶች ነው ያሉት ለነዛ ስቱደንቶችን ዲፈረንት ቫሉ ነው። ለምሳሌ አበበ ከበደ የሚባሉ ሁለት ክልል ተማሪዎች ቢኖሩ የነዚህ ግሬዳቸው የተለያየ ነው። ኤጃቸው ሊለያይ ይችላል። አይዲያቸው ባይ ዲፎልት የተለያየ ነው። ከዛ የነዚህን በተደጋጋሚ ይሄ ፈርስትን ላስትን የሚያደረግን ኮዱ ሪፒቲቲቭ ፊልድ ከመጻፍ አንዴ ብሉፕሪንቱን ሰርተናል። ከዛ በኋላ እነዚህን የተለያየ ቫሉዩ ፓስ እያደረግን እንደት ምን ያደርግልናል ማለት ነው? የተለያየ ቫሉዩ ፓስ እያደረግን ዳይናሚክ የሆነ ቫሉዩ ይሰጠናል። ስለዚህ ይህኛው ኦብጀክት ኮንስትራክተር ፈንክሽንን ምንን ይቀልስልናል ማለት ነው? ኮድን ሪፒት አርግቶ መጻፍ ይቀንስልናል። ኮዳችን ኦርጋናይዝድ እንዲሆንም ሪዩዜብል ኮድም እንዲኖርን ያደርጋል። ስለዚህ ቢሃይንድ ዘሲን ደግሞ ምንድነው የሚካሄደው የሚለውን ነገር ስናይ ደግሞ እዚህ ጋር ቢሃይንድ ዘሲን የሚካሄደው ምንድነው? ዌን ዊ ዩዝ ኒው ኪወርድ፣ ኒው ኪወርድ የምንጠቀም ከሆነ ጃቫስክሪፕት ዳዝ ዘ ፎሎዊንግ ቢሃይንድ ዘሲን። ስለዚህ ኒው ኪወርድን ስንጠቀም ጃቫስክሪፕት ቢሃይንድ ዘሲን ምን ያደርጋል? እነዚህን ነገሮችን ያከናውናል። ወደ አምስት የሚሆን ስቴፖችን ማለት ነው። አንደኛ ምንድ የሚያደርገው ኢምፒቲ የሆነ ኦብጀክትን ምን ያደርግልናል? ክሬት ያደርግልናል። ኢት ክሬትስ አ ኒው ኢምፒቲ ኦብጀክት ኒው የሆነ ኢምፕቲ ኦብጀክትን ክሬት ያደርጋል። ዘን ሁለተኛ ደግሞ ምንድን ነው የሚያደርገው? ኢት ሴት ዚስ ቱ ፖይንት ዛት ኒው ኦብጀክት ክሬት ያደረግነውን ኒው ኦብጀክት ላይ ምን እያደረገ ዚስ ቫሊዮችን ምን እያደረገ ፖይንቶችን ምን እያደረገ ሴት እያደረገልን ይሄዳል። በመጨረ ሦስተኛ ላይ ደግሞ ምንድነው የሚያደርገው? ኢት ኮልስ ኮንስትራክተር ፈንክሽን ኮንስትራክተር ፈንክሽኑ ኮል ያደርጋል። ኢንዲስ ኬስ እኛ ዚህ ጋር አሁን ዶግ የምትልን ምን አለችን ኮንስትራክተር ፈንክሽን አለችን። ከዛ ዚስ ሪፈርኝቱ ኒው ኦብጀክት ይሄኛውን ኮንስትራክተር ፈንክሽኑን ኮል ያደርጋል። ከዛ ደግሞ ያቺ ክሬት የተደረገችዋ ለምሳሌ ዶግ የምትለውን ኮንስትራክተር ፈንክሽን ምን ያደርጋል? ሪፈር ያደርጋል። ይሄኛው አዲስ ክሬት የተደረገውን ኒው ኦብጀክት ማለት ነው። ከዛ አራተኛ ስቴፕ ላይ ደግሞ ዚስ ኪወርድን በመጠቀም ምን ያደርጋል? ፕሮፐርቲዎችን እና ሜቶዶችን ምን ያደርጋል? አድ ያደርጋል ማለት ነው። ይሄ አዲስ ክሬት በተደረገው ኦብጀክት ላይ ዚስ ኪወርድ በመጠቀም ፕሮፐርቲዎች እና ሜቶዶችን አድ ያደርጋል። አምስተኛ ላይ ደግሞ ምንድነው ያቺ የአዲስ ክሬት የተደረገችዋን ኒው ኦብጀክቷን ምን ያደርግልናል? ሪተርን ያደርግልናል፣ ይመልስልናል ማለት ነው። ስለዚህ እነዚህ አምስት ስቴፖችን ቢሃይንድ ዘ ሲን ይካሄዳሉ። መጀመሪያ አዲስ ኦብጀክት ክሬት ይደረግልናል። ከዛ የአዲስ ኦብጀክት ክሬት የተደረገልን አዲስ ኦብጀክት ላይ ፖይንቶችን ምን ያደርጋል ሴት ያደርጋል ወይም ቫሉ ሴት ያደርጋል። ከዛ ደግሞ አዲስ ይሄ ኮል ኮንስትራክተር ፈንክሽንን ይሄ ኒውሊ ክሬት የተደረገውን ኦብጀክት ኮንስትራክተር ፈንክሽኑን ኮል ያደርግና ምን ያደርገዋል ሪፈር ያደርገዋል። አራተኛው ደግሞ ፕሮፐርቲና ሜቶዶችን አድ ቱ ዚስ ይሄኛው ኒውሊ ክሬት በተደረጉ ኦብጀክት ኮንስትራክተሩ እንደምለው በፕሮፐርቲዎች እና ሜቶዶችን አድ ያደርግልናል። አምስተኛ ደግሞ ፋይናሊ ሪተርን ዚስ which is the newly created object newly created object ምን ያደርግልናል ሪተርን ያደርገልናል ማለት ነው። ስለዚህ እነዚህ አምስት ስቴፖችን በሄንድ ዘሲን ይካሄዳሉ። How to define it? የሚለውን ደግሞ ኮንስትራክተር ፋንክሽን እንዴት አድርገን ነው ዲፋይን ምን ያደርገው የሚለውን ነገር ስናይ ደግሞ ዩ ዲፋይን ተ ኮንስትራክተር ፈንክሽን ላይክ ኤኒ አዘር ፈንክሽን። ልክ እንደ የትኛውም ክሬት ስናደርግ በፊት ፈንክሽን ክሬት ስናደርግ ምንድን ነበር ያልነው? ፈንክሽን ኪወርድ እንጠቀማለን፣ ከዛ ፈንክሽን ኔም ፈንክሽን ኔም ፈንክሽን ኔሙ ዘንድ ከርሊ ብሬስ እንከፍታለን። በቃ ይሄ ነበር ያልነው ፈንክሽን ክሬት ሲደረግ እንደዚህ ነበር የምናደርግ። ኮንስትራክተር ፈንክሽንም በእንደዚህ አይነት ወይ ነው ክሬት የሚደረገው። ኮንስትራክተር ፈንክሽንም እንደዚህ አርግተን ዲፋይን ማድረግ እንችላለን። ምንድነው የሚለው ዲፋይኒንግ የሆነች ላይክ አዘር ፈንክሽን ባይ ኮንቬንሽን ግን ምንድን ነው ፈርስት ኔሙ ኔሙ ስታርት የሚያደርገው ምንድን ነው ማለት ነው፣ በካፒታል ሌተር ስታርት ያደርጋል። ስለዚህ አሁን እዚህ ጋር ፐርሰን የሚላለ ካር የሚላለ እነዚህን በምን ያደርጋሉ ማለት ነው፣ በካፒታል ሌተር ይጀምራሉ። ስለዚህ አሁን ሌት ሰይ እዚህ ጋር ኮንስትራክተር ፈንክሽን ነው ይሄኛው ኮንስትራክተር ፈንክሽን ነው። ምንድን ነው የሚያደርግልን እዚህ ጋር አሁን ጀስት ፈንክሽን ፐርሰን በካፒታል ሊተር ነው የጀመረው። ይህ ካፒታል ሊተር ነው የጀመረው። ከዛ ደግሞ ኔም እና ኤጅ ምን ያደርጋል ይቀበላል። ኔም እና ኤጅ ሲቀበል ደግሞ ጀስት ልክ ኦብጀክቱ ቅድም እንዳልኳችሁ ምንድን ነው እዚጋ አሁን ፐርሰን የሚለውን ፐርሰን የሚለውን ምንድን ነው ኢምፒቲ ኦብጀክት ነው ክሬት የተደረገልን። ስለዚህ ይሄኛው ኢምፒቲ ኦብጀክት ዚህ ስምትል ኪወርድ በመጠቀም ፕሮፐርቲ ብለን የምንጠራቸው እነዚህ ሁለቱ ፕሮፐርቲ ብለን እንጠራቸዋለን በኮንስትራክተር ፋንክሽን ሌላኛው ደግሞ ሜትርናት አክሽን ድርጊት የምትለዋን ነገር ታሳየናለች። ፕሮፐርቲ አትሪቢዩት ይሄ ባህሪ አትሪቢዩት ምናምን ብለን የምንጠራው ይሄኛውን እነዚህን እሱ ነው ኢንዲኬት የሚያደርጉት ስለዚህ ይሄኛውን ኒው ኦብጀክት ክሬት ተደረገልን። ስለዚህ ኢምፒቲ ነው ምንም የለበትም። ዚስኪወርድን በመጠቀም እነዚህ ቫሉዎችን ምን ላይ አድማድረግ ነው ይሄኛው ክሬት የተደረገው ኦብጀክት ላይ አድማድረግ ነው ዚስ ዚስ ዚስ እያደረግን እያለን ስ ዶስዶት እያለን የምንጽፈው ምንድ ነው ዚስ ሪፈር የሚያደርገው አሁን እዚህ ጋር በእኛ ኮንቴክስት ፐርሰን ነው። ስለዚህ ፐርሰን ላይ ፈረስትን የምናስገባ አስገባ፣ ኤጅ ግሪቲንግ የምትባል ሜትድ አስገባ እያለን መናገር አይነት ነገር ነው። ዚስ ኪወርድ ምንድ ነው እዚህ ጋር ዚስ ኪወርድ፣ ዚስ ኪወርድ ኢንሳይድ ኮንስትራክተር ፈንክሽን፣ ኮንስትራክተር ፈንክሽናችን ዚስ ኪወርድ አለ ማለት ምንድን ነው የሚያደርግልን? ዚስ ኪወርድ ሪፈርስ ቱም በኒው ኦብጀክት ኢንስታንስ ቢንግ ክሬቲድ አዲስ ክሬት የተደረገውን ኦብጀክት ኢንስታንስ ወይም ምሳሌ ምን ያደርጋል? ሪፈር ያደርጋል። ዩዩዝ ዚስ ቱ አሳይን ፕሮፐርቲ ኤንድ ሜትድ ቱ ዛት ኒው ኦብጀክት። ይሄኛው ዚስ ኪወርድ የሚጠቅመው እነዚህ ፕሮፐርቲዎችና ሜትዶችን በአዲስ ክሬት በተደረገው ኦብጀክት ምን እንዲደረግ ነው ማለት ነው። አድ እንዲደረግ ይጠቅመናል። ከዛ ያው ኮዱን ጀስት በኮንስትራክተር ፈንክሽን ከጻፍ ነው በኋላ ምን እናደርጋለን፣ መልቲፕል ኢንስታንስ ኢኒሻላይዝድ እያደረግን በእንደዚህ አይነት ወይ ኢንስታንሽን ይባላል። ይሄኛው ፐርሰን ዋን ኒው ፐርሰን ይሄ አበበ 30 ከዛ ደግሞ ሁለተኛው ደግሞ ፐርሰን ከበደ 25 ከዛ ፐርሰን ዶት ግሪቲንግ የሚለውን አውትፑቱ ምን ይሆናል ማለት ነው፣ ሄሎ ማይ ኔም ኢዝ አበበ ኤንድ አይ አም 30 ኢየርስ ኦልድ ምናምን የሚል በእንደዚህ ትዌንቲ ፋይቭ ይርስ ኦልድ ምናምን የሚል በእንደዚህ አይነት ወይ ክሬት እና ኢንስታንሽን ማድረግ እንችላለን ማለት ነው። ባይ ኪ ካራክተሪስቲክስ ኦፍ ኮንስትራክተር ፈንክሽን ብለን የምንጠራው ኔሚንግ ኮንቬንሽን አለው። ኔሚንግ ኮንቬንሽን ባይ ኮንቬንሽን ኮንስትራክተር ፈንክሽን ምን ብለን ነው ካፒታል ሌተር ነው የሚጀምረው ብለናል። ዲቴል ዲፈረንሽት ፍሮም ሬጉላር ፈንክሽን ከሬጉላር ፈንክሽኑ ለመለየት ይጠቅመናል። ዩዜጅ ኦፍ ዚስ ኪ ወርድ ኮንስትራክተር ፈንክሽን ዩዝ ደ

የተወሰነ እንትን ጽፈን እንይዝ ቀር ለምሳሌ ራሱ ቅድም የጻፍ ነው አበበ የሚለውን እንትን እንጻፍ። ፐርሰን ፈንክሽን ከዛ ምንድን ነው ብለናል፣ ፐርሰን ብለናል። እዚህ ጋር ፐርሰን ፈርስት ኔም ላስት ኔም ኤጅ ይቀበላል። ከዛ ደግሞ ፈርስት ኔም ላስት ኔም ኤጅን ከተቀበለ በኋላ ዚስ ዶት ዚስ ዶት ፈርስት ኔም ፈርስት ኔም ይሆንልኝ። ከዛ ደግሞ ዚስ ዶት ላስት ኔም ላስት ኔም ይሆንልኝ። ከዛ ደግሞ ዚስ ዶት ኤጅ ምን ይሁን ኤጅ ኤጅ ይሆንልኝ። ዘን እዚህ ጋር ደግሞ ምን አንድ ሜተድ ክሬት እናድርግ። እዚህስ ዶት ግሪት ፈንክሽን እዛ ኮንሶል ላይ ምን ያደርግልኝ ሲኤልጂ ሄሎ hello my name is first name and years old ይሄኛውን ኮንሶል ላይ ያውጣልኝ። ከዛ ደግሞ ሜቶድ ምን እናደርገዋለን ማለት ነው። እዚህ ጋር ሜቶድን አልዘጋ ነውም፣ ለዛ ነው ኢረር እያለ ነው ያለው። ሜቶድን አልዘጋ ነውም ዘግተናል። ዘንድ አሁን እዚህ ጋር ኮንሶል ላይ መጣና መጀመሪያ ምን ኦብጀክት ኢንስታንሺዬሽን። ይሄ ኒው ኪወርድን በመጠቀም ማለት ነው። ኮንስት ፐርሰን ዋን ኢኳልስቱ እኒሁ ፐርሰን ከዛም ከዛ ምን እናደርጋለን የፐርሰኖቹ እነዚህ ፈረስትኔሙ አበበ ላስትኔሙ ደግሞ ከበደ ከበደ ከዛ ደግሞ ይሆን ሆን ሀ3ት ሎግ ብለን ኮንሱል ዶት ሎግ ብለን ፐርሰን ዋን ዶት ግሪቲንግ የሚለውን ሜትድ ኮል ስናደርግ ምን ይወጣልናል ማለት ነው። እዚህ ጋር እኛውን ኮል ሴቭ ላድርገው። ሴቭ አድርጓለሁ። ከዛ እዚህ ጋር ረን በምናደርግበት ሰዓት ምንድን ነው የሚሆነው? ምንድን ነው የሚሆነው? ያው እዚህ ጋር ኮንሱል ላይ ሄሎ ሄሎ ማይኔሚዝ አበበ ከበደ እንድ አያም ትዌንቲ ትዌንቲ ስሪ ኢየርስ ኦልድ የሚለውን ኮንሱል ላይ ይወጣልናል ማለት ነው። ስለዚህ እንደዚህ እያደረጋችሁ ኦብጀክት ኮንስትራክተር ፈንክሽንን ፕራክቲስ አድርጉ። ፕሊስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አወዳችኋለሁ። ቀጣይ ደግሞ መሰራት ያለበት ነገር ካለ ኮሜንት ላይ ጻፉልኝ። መቻችሁ